ትገኝ ለጥቂት ሰከንዶች ብቻ ነው። ያ ክፍተት እጅጉን ጠባብ ስለሆነና የአንተም ንቁና ጠርጣራ እምብዛም ስለሚሆን አንተ በእይታ ማለትም ሐሳብ ጣልቃ ገብቶ ሳያጨናግፈ ውበትን መረዳት እንዲሁም ይህንን መረዳትና እይታ በሐሳብ መልክ መተርጎምና ስም መስጠት መካከል ያለውን መሠረታዊ ልዩነት ማየት ላይቻልህ ይችላል ማለትም በመካከል የሚፈጠረው የጊዜ ክፍተት እጅጉን በጣም አጭር ስለሆነ ሂደቱ አንድ ነጠላ ሂደት መስሎ ነው የሚታየ። ሐቁ ግን ሐሳብ ከተፍ ባለ ቅጽበት አንተ የሚተርፍልህ ነገር ቢኖር ትዝታ ብቻ መሆኑ ነው። በመረዳትና በሐሳብ መካከል ያለው የጊዜ ክፍተት የበለጠ ሰፋ ባለልህ ቁጥር ሰብዓዊ ፍጡር ሰውነት የትየለሌ ጠሊቅ ሆኖ ታገኘዋለ። ማለትም ንቃተ ሕሊና የበለጠ የዳበረም ይሆናል። ብዙ ሰዎች በገዛ አእምሯቸው እጅጉን ታስረዋልና ለእነርሱ የተፈጥሮ ውበት የሚባል ነገር ከናካቴው የለም፣ መኖሩንም አያውቁትም። እነዚህ ሰዎች ምንማነት ደስ የምትል አበባ ናት ሊሉ አይችሉም። እንዴት የምትገርማ አበባ ናት አያዩዋትም። ይህ ግን ውበትን ማድነቅ ሳይሆን አእምሯዊ የፍረጃ ነገር ሥራ ነው። እነዚህ ሰዎች አልተረጋጉም፣ ከነሙሉ ቀልባቸውም አይደሉም። ቀልባቸውም ደርቋልና አበባዋን የእውነት እላ አላዩአትም። የአበባዋን ማንነቷን፣ ፍሬ ነገሯን፣ የአበባዋን እንከን የለሽነቷን፣ ቅድስናዋን ስሜቱ ውስጣቸው ዘልቆ አልገባም። እነዚህ ሰዎች ራሳቸውን አላወቁትም የገዛ ራሳቸውንና የማንነታቸውን ፍሬ ነገሩን የገዛ ራሳቸውንና ቅድስና ስሜቱ ውስጣቸው ዘልቆ አልገባምና ለአበባ ያላቸው አተያይም እንዲሁ ነው። እኛ አሁን እየኖርን ያለነው አእምሮ በበላይነት በነገሰበት ባህል ውስጥ ነውና በጣም ከጥቂቶች በስተቀር አብዛኛዎቹ ዘመንኛ አርት አርክቴክቸሮች ሙዚቃ፣ እንዲሁም ስነ ጽሁፍ ውበት የሌላቸው ለዛቸው የተሟጠጠ ውስጠ ፍሬ ነገራቸው መናኛ የሆነ ነው። ለዚህ ምክንያቱ ደግሞ እነዚህን ስነ ጥበቦች የሚፈጥሩት ሰዎች ሌላው ቀርቶ ለአፍታ ቅጽበት ያህል እንኳን ራሳቸውን ከአእምሯቸው ማላቀቅ የተሳናቸው ሰዎች በመሆናቸው ነው። ስለሆነም እውነተኛ ፈጠራና ውበት የሚገነቅልበትን ጠሊቅ ውስጣዊ ስፍራን ፈጽሞ አያውቁትም። ብቻውን የሚፈነጨው አእምሮ ጠብደል ጠብደል አስቀያሚ ስነ ጥበቦችን ይፈጥራል። አስቀያሚነቱ ግን ስነ ጥበቡ ላይ ብቻም አይደለም። ከተማዎቻችንን፣ መልክዓ ምድር እንዲሁም የኢንዱስትሪ ተረፈ ምድርን ተመልከቱ። እንደዚህ አይነት አስቀያሚ ሁናቴን የፈጠረ አንድም አይነት ቀደምት ስልጣኔ የለም። ጽድቅ ያለ ንቃተ ህሊናን መገንዘብ ይቻላል። ጥያቄ፣ ከነ ሙሉ ቀልብ መሆን ከሰዋዊ ማንነት ጋር ተመሳሳይ ነውን? መልስ፣ አንተ የሰዋዊ ማንነትን ንቃተ ህሊና ስትላበስ አንዱ ነኛ ነገር ይከሰታል፣ ይኸውም ሰዋዊ ማንነት እራሱ ንቃተ ህሊና ይሆናል። እናም ሰዋዊ ማንነት ራሱ ንቃተ ህሊና ሆነ ማለት ደግሞ ከነ ሙሉ ቀልብ መሆን ማለት ነው። ሰዋዊ ማንነት ንቃተ ህሊና እንዲሁም ሕይወት አቻ ስለሆኑ ከነ ሙሉ ቀልብ መሆን ማለት ንቃተ ህሊና ራሱ ንቃተ ህሊና ሲሆን ነው ማለት ነው። ወይም ደግሞ ሕይወት ራሷ ንቃተ ህሊናን ስትላበስ ነው ማለት እንችላለን። ሆኖም ግን እነዚህ ቃላት ጋር ሙጥኛ ትበል እንዲሁም ደግሞ ይህን ለመረዳትም አትጣጣር። አንተ ከነ ሙሉ ቀልብ መሆንን ሳትጎናጸፍ በፊት ይህንን መረዳት ግድ የሚልህ አንዳች ነገር የለም። አሁን ያልከውን ነገር ተረድቼዋለሁ፣ ነገር ግን ሰዋዊ ማንነት ማለትም የመጨረሻው የለውጥ እውነት ገና ያልተጠናቀቀ መሆኑን የማያመላክት ይመስላል ማለትም የቀስ በቀስ የዕድገት ሂደት ውስጥ የሚያልፍ መሆኑን ለግል ዕድገት ለውጥ እግዚአብሔር ጊዜ ይፈልጋል እንዴ? ጥያቄ ነው። ልድገምላችሁ። አሁን ያልከውን ነገር ተረድቼዋለሁ፣ ነገር ግን ሰዋዊ ማንነት ማለት የመጨረሻ የለውጥ እውነት ገና ያልተጠናቀቀ መሆኑን የማያመላክት ይመስላል ማለትም የቀስ በቀስ የዕድገት ሂደት ውስጥ የሚያልፍ መሆኑን ለግል የእድገት ለውጥ እግዚአብሔር ጊዜ ይፈልጋል እንዴ? መልስ አሁን ይህ የሚሆነው ግን በግልጽ የሚታየው ዓለማዊ ውስኑ እይታ አንጻር ሲታይ ብቻ ነው። መጽሐፍ ቅዱስ ውስጥ እግዚአብሔር እንዲህ ብሎ አስረግጦ ተናግሮናል። እኔ አልፋና ኦሜጋ ነኝ፣ እኔ ሕያው ነኝ። እግዚአብሔር ከከተመበት በጊዜ አልባ ስፍራ ይህ የአንተ መክተሚያ ቤትህ ነው። መጀመሪያውም መጨረሻውም አልፋና ኦሜጋ ያው አንድ ነው። እናም እስከ ዛሬ የነበረው ወደፊትም የሚኖረው ማንኛውም ነገር ፍሬ ነገር ማንነቱ በማይታይና በእንከን የለሽ ሁናቴ ነው። ዘላለማዊነት አንድ ነው። ይህ ሁናቴ የሰው ልጅ አእምሮ ሊገምተው ወይም ሊረዳው ከሚችለው በላይ የሆነን ሁናቴ ነው። የሆነ ሆኖ ግን መልከ ቅርጾች ለየቅል በሚመስሉባት ዓለማችን ጊዜ አልባ እንከን የለሽነት እንኳን ሊረዱት ሊያስቡት የሚያዳግስ ጽንሰ ሐሳብ ነው። እዚህ ላይ ሌላው ቀርቶ ከዘላለማዊ ብርሃን የሚመነጨው ንቃተ ህሊናም እንኳን ራሱ በሂደት የሚጎለብት ተደርጎ የተቆጠረ ይመስላል። ይህ የሆነው ግን በእኛ ውስን እይታ የተነሳ ነው። ነገሩ ግን ወዲህ ነው። ሆኖም በዚህች ዓለም ላይ ስለሚከሰቱ የንቃተ ህሊና ዝግመት ለውጥ ጥቂት ልበልህ። እያንዳንዱ በዚህች ምድር ላይ ያለ እያንዳንዱ ነገር ህልውና አለው። በእግዚአብሔር ዘንድ የታወቀ ማንነታዊ ፍሬ ነገርም አለው። በተወሰነ መጠንም ንቃተ ህሊና አለው። ድንጋይ እንኳ መሠረታዊ፣ ነገር ግን እዚህ ግባ የማይሉት ንቃተ ህሊና አለው። ይህ ባይሆን ኖሮ ግን ድንጋይ ድንጋይ ባልሆነም ነበር ድንጋይ የተሰባበረበት አተሞችና ሞለኪሎች በተፈረካከሱና በተበታተኑም ነበር። እያንዳንዱ ነገር ሕያው ነው። ፀሐይ፣ መሬት፣ ዕጽዋት፣ እንስሳት፣ ሰዎች ሁሉ በተለያየ መጠን የንቃተ ህሊና መገለጫዎች ናቸው። መልከ ቅርጽ መልክ የተገለጠ ንቃተ ህሊና ነው። ዓለም ዓለም የሆነው ንቃተ ህሊና ይዘታቸውን መልክ ቅርጻቸውን ሲይዙ ነው። ሐሳቦች ይዞታቸውን እንዲሁ መልክ ቅርጻቸውን ሲላበሱ ነው። በዚህች ምድር ላይ ብቻ ያሉትን የተለያዩ መልክ ቅርጽ ያላቸውን በሚሊዮን የሚቆጠሩ ሕይወት ያላቸው ፍጡራንን ተመልከት። በውቅያኖስ ውስጥ በመሬት ላይ በአየር ላይ እና ደግሞ ሕይወት ያለው መልክ ቅርጽም በሚሊዮኖች የሚቆጠሩ የራሱ ዐይነት ብዜቶች አሉት። የእነዚህ ፍጡራን መጨረሻቸውስ ምንድን ነው? ብለን እንጠይቅ። የሆነ አካል ወይስ የሆነ ነገር ጨዋታ እየተጫወተ ይሆንን? ከመልክ ቅርጽ ጋር የሚደረግ ጨዋታ። ጥንታውያን ሕንዳውያን ነቢያትም ራሳቸውን እየጠየቁትም ይህንኑ ጥያቄ ነበርም። እነዚህ ነቢያት ዓለም ሌላ እንደሆነች አድርገው ነበር ዓለምን የሚያዋት፣ ሌላ ማለት እግዚአብሔር የሚጫወተው የሆነ አይነት መለኮታዊ ጨዋታ አይነት ነገር ነበር። በዚህ ጨዋታ ላይ የየራስ ግላዊ ህይወት ቅርጽ መልኮችና በተናጠል ይህንን የዓለም በጣሙን አስፈላጊ አይደሉም። በውቅያኖስ ውስጥ አብዛኛዎቹ ፍጡራን የተወለዱ ከተወለዱ በኋላ ከጥቂት ደቂቃዎች በዘለል በሕይወት አይቆዩም። የሰው ልጅም ብዙም የሚባል ጊዜ ሳይቆይ በፍጥነት ትቢያ ይሆናል። እናም ደግሞ ትቢያ ሲሆን ፈጽሞ ያልነበረ ያህል ሆኖ ነው እልም ብሎ የሚጠፋው። ይህ አሳዛኝ ወይም ጭካኔ አይደለምን? ይህ አሳዛኝ ወይም ጭካኔ የሚሆነው ግን እያንዳንዱን ቅርጸ መልክ ማንነቱን በተናጠል ስታላብሰው፣ የቅርጸ መልኩ ንቃተ ህሊና ራሱን በመልከ ቅርጽ መልክ የሚገልጥ ጊዜ የእግዚአብሔር ፍሬ ነገር መሆኑን ከረሳህ ብቻ ነው። ነገር ግን የራስ ጽድቅ ያለ ንቃተ ህሊና፣ የእግዚአብሔር ማንነት ፍሬ ነገር ያለበት መሆን እስካላወቅክ ድረስ ግን ይህን አንተ የእውነት አትረዳውም። አብዛኛው ሰዎች አሁንም ድረስ ከአእምሯቸው ጋር እንደ ተቆራኙ እንዲሁም የሚነዱትም በአእምሯቸው ነውና በራስ ወዳዱ እኔነት ንቃተ ህሊና ዘይቤ የተጠፈነጉም ናቸው እነዚህ ሰዎች ሳይረፍድባቸው በጊዜ ራሳቸውን ከአእምሯቸው ካላቀቁ በገዛ አእምሯቸው ይጠፋሉ። ዕለት ዕለት እየጨመረ በሚሄድ በግራ መጋባት፣ በጠብ፣ በግጭት፣ በበሽታ፣ በቀቢፀ ተስፋ፣ በአእምሮ መታወክም ይታመሳሉ። ራስ ወዳዱ የእኔነት አስተሳሰብ እየሰመጠች እንዳለች መርከብ ነው። ከመርከቧ ቶሎ ካልወጣ ከመርከቧ ጋር አብረ መስመጥህ አይቀርም። ለዚህች ምድር አደገኛውና ጠንቀኛው ሊያጠፋት የተጋረጠባት ቡድናዊ ራስ ወዳድነት የእኔነት አስተሳሰብ ነው። የሰው ልጅ ንቃተ ህሊና ካልተለወጠና አሁን ባለበት ከቀጠለ እዚህች ምድር ላይ ምንን የሚከሰት ይመስልሃል? አብዛኛዎቹ ሰዎች ከገዛ ራሳቸው አእምሮ ተላቀው ፋታ የሚያገኙበት ካለፈው አገደመም ከሐሳብ ፈቀቅ ወደሚያደርጋቸው ንቃተ ህሊና ውናቴ ውስጥ መቀልበስን ብቻ ነው። ሁሉም ሰው ምሽት ላይ እንቅልፍ በመተኛት ይህንን ውናቴ ይላበሳል። በተጨማሪም ይህ ውናቴ በተወሰነ መጠን ወሲብ በመፈጸም፣ አልኮል በመጎንጨት እንዲሁም ከልክ ያለፈ የአእምሮን በሐሳብ መናወጥ የሚገታ መድኃኒቶችን በመውሰድ አእምሯቸውን ፋታ ይሰጡታል። የሰው ልጅ አእምሮ በአልኮል የሚያደነዝዙ መድኃኒቶች፣ የድብርት ማስታገሻ መድኃኒቶች እንዲሁም ሕገ ወጥ አደንዛዥ እጾች የሰው ልጅ አእምሮን በማደንዘዣ እገታ አደረጉት እንጂ አሁን ካለበት የእብደቱ ሁናቴም በላይ የበለጠ አደገኛ በሆነም ነበር። እነዚህ ሰዎች ዕፀ መድኃኒታቸውን ቢነፈጉ ቀላል ቁጥር የማይባሉ በርካታ ቁጥር ያላቸው ሰዎች ለራሳቸው እንዲሁም ለሌሎች አደጋ በሆኑም ነበር። እርግጥ ነው እነዚህ ዕፀ መድኃኒቶች አእምሮን ፈሩን ስቶ እንዲቆይ የሚያደርጉ ናቸው። የእነዚህ ዕፀ መድኃኒቶች በሰፊው ጥቅም ላይ መዋል ነባሩ የአእምሮ መዋቅር አብቅቶለት የላቀ ንቃተ ህሊና መምጣትን እንዲዘገያ አድርገዋል። እነዚህ እጾችን የሚጠቀሙ ግለሰቦች ዕለት ከዕለት የገዛ ራሳቸው አእምሮ ከሚያደርስባቸው ስቃይና መከራ እጾቹን ሲጠቀሙ የተወሰነ እፎ ብለው እፎይታ ሊያገኙ ይችላሉ። እነዚህ ሰዎች ከሐሳብ ልቀው ለመገኘትና እውነተኛውን ነጻነት ለመጎናጸፍ በቂ የሆነ ከነ ሙሉ ቀልብ የመሆን ንቃተ ህሊናን እንዳያዳብሩ የሚጠቀሙት እጽ ከልክሏቸዋል። ሌላው ከነሙሉ ቀልብ የሚያደርገን ብርቱ አቅም ያለው ነገር ግን አርምሞ ነው። ስለሆነም አንተ ይህንን መጽሐፍ ስታነብ ወይም ደግሞ እኔ የምናገረውን ነገር ስታዳምጠኝ በቃላቱ መካከል በቃላቱ ውስጥ ያለውን አርምሞ አስተውለው። የትም ቦታ አሁን የት አርምሞን ማዳመጥ በቀላሉ ከነሙሉ ሙሉ ቀልብ የሚያደርግ ቀጥተኛ ቀላል መንገድ ነው። ሌላው ቀርቶ ጫጫታ እንኳን ቢኖር ሁል ጊዜም ቢሆን በድምፁ ውስጥና በድምፁ መካከል የሆነ አይነት አርምሞ አለ። አርምሞን ማዳመጥ ወዲያውኑ በውስጥ መረጋጋትና ስክነትን ይፈጥራል። ከውጭ ያለውን አርምሞ መረዳትና ስሜቱን መስማት የሚችለው በውስጥ ያለው መረጋጋትና ስክነት ብቻ ነው። ታዲያ ይህ ከሆነ ከነሙሉ ቀልብ ከመሆን በዘለለ መረጋጋትና ስክነት ምንድን ነው? ከሐሳብ መባዘን ራሱን ያላላቀቀ ንቃተ ሕሊና ነውን? እዚህ ላይ እያወራ ነው ስላለው ነገር ሕያው እማኝ ይኸውልህ፣ ክርስቶስ የመለከታዊ ቀልብህ እውነታ ከማንኛውም ቃል ጋር ሙጥኝ አትበል። ለአንተ የበለጠ ትርጉም የሚሰጥ ከሆነ ከነሙሉ ቀልብ ጥንቅቅ ብሎ መገኘትን ክርስቶስ በሚል አንድምታ ልትተካው ትችላለህ። የእግዚአብሔርን ፍሬ ነገር ይዘት ወይም